አሰላሙ አለይኩም ወራህመቱላሂ በረካቱ። ውዲ ሶፊ እና ልጇ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ እና ሰብስክራይብ ሸር እያደረጋችሁ ይሄው ከነ ልጆች መጥቻለሁ። ቶሎ ሰላም ብሏቸው፣ ሰላም እንዴት ናችሁ በላቸው አንተ። ለማንኛውም ይኸው በውሃ ችግር ልናልቅ ነው። ክፈታት እስኪ። አላህ አላህ ነይ ቶሎ። በአላ በአላ ብንላት ይኸው ስንት ቀናችን በውሃ ችግር ልናልቅ ነው የኔ ወርቅ። እንደው ነይ ቶሎ እስኪ ለአላህ ብልሽ በላት ነይ የሆይኸውና ላችሁ ጀሪካናችንን ባሊያችንን ምናምን ይዘን፣ ውይ ውይ በውሃ ልናልቅ ነው። ንገራቸው እስኪ ውሃ ችግር ልናልቅ ነው በላቸው። ልብሳችን ይኸው እንደ ቆሸሸብን እነማን በውሃ ችግር ልናልቅ ነው። ክረምትም የለ በላቸው ንገር እንጂ ና ና እናንተ ንገራቸው ና የምርግም ማለት ነው ውድ ቤተሰቦች፣ በቃ የውሃ ችግር በጣም ስንት ቀናችን ስምንት ቀናችን ውሃ ፍለጋ እየተንከራተትን ጧት ጀምረን እስከ ማታ ድረስ ነይቶሎ ነይቶሎ እያልን ማመን ያቅተናል። ካሁን ትመጣለች፣ ካሁን ትመጣለች እያልን ማለት ነው ውሀ የሚባል የለም። በውሃ ችግር አለቅን። ልጅ ይዞ ውሃ ችግር እዩ። እስኪ ልብሳቸው እንደዚህ በደቂቃ በደቂቃ ነው የሚያቆሸሹት የልጅ ነገር። ና ቶሎ ደግሞ አንተኛው እስኪ ና ሰላም ደህና ናችሁ በላቸው። አንተ ሰላም በላቸው። ምን ቸገረህ ነ አሉ እዛ የሚያየው

እዛ የሚያውህ ሰዎች አሉ። አንተ አይደለህም ሌላ ሰው አለ። የሚያዩ ብዙ ሰዎች አሉ። የሚያውህ የሚያው እዚህ የዳቦ የዳቡ ፍርፋሪ ልጆች አሉ፣ ምናምን አሉ፣ ትልልቅ ሰዎች አሉ። ያው ሀይ አትረብሽ። በዚህ ቁሞ የሄደው ውሸት ታያላችሁ እንግዲህ። አንዳንዱ ልጅ በዚህኛው ልጅ አየሁ አለ። ውሸቱ ግራ አውጥቶ ይሄዳለ። ደህና ነሽ በላት። ደህና ናችሁ ወይ በላቸው ይሰሙሀል ደህና ናቸው ይበላቸው ደህና ናቸው ይበላቸው ጉቺዬ ጉቺዬ እንዴት ነህ ደህና ናቸው ይበላቸው አትረብሽ ልቅስ ውሃ ላኩልን በላቸው አሉ ውሃ ላኩልን ልቀቁልን ስትላቸው ይሰማሉ የለቁልናል በውሃ ልቀቁልን በላቸው አትሰማም እንዴ ወብር ውሃ ልቀቁልን ተቸግሮኝ ይበላቸው በሰፈራችን እንደዚህ የቀን ስራ የሚሰራ የለም። ሰፈራችን ትንሽ ራቅ ያለ ነው። ውሃ ፍለጋ በቃ ጀሪካን ይዘን ጧጧት ይኸው ስምንት ቀናችን አስር ቀናችን ጧጧት መንከራተት ነው እንግዲህ። በትብብር የውሃ ሮቶ ትገዙልን የውሃ ታንከር። የምር ግን እንደዚህ ካልሆነ አልዘለቅ ነው። እኛ ቤተሰቡ ነን። እንደዚህ ውሃ ፍለጋ አንድ ሰው እንኳን ሁለት ሰው ችግር የለውም፣ በአንድ ጀሪካ በሁለት ጀሪካን ይውላል። እኛ ግን ምንም ስንት በርሜል ውሃ ራሱ ሊያቋቁመን አልቻለም። እና ምን ትላላችሁ? በውሃ ችግር ልናልቅ ነው። የት ናችሁ እንዳትሉ፣ ደሴ ነን። ውሃ ውሃ ውሃ ችግር ልናልቅ ነው። በእኛ ሰፈር ብቻ የለም ደሴ ሙሉ ሳይሆን በእኛ ሰፈር የለም። እደሃዎቹ ሰፈር እና የለም ውሃ፣ ውሃ ላኩልን። ቧንቧችንን እራሱ በመሽከርከር ልትሰበርብን ነው እቺ ምስኪን ቧንቧ ማለት ነው። ለማንኛውም ይሄ ነው መልእክታችን። ላይክ እና ሰብስክራይብ አድርጉን። ልጆቼን ይዤ በአዳዲስ ቪዲዮ እመጣለሁ። እንመጣለን በላቸው እሺ። አሉ ያያችኋል። ሰላም ናችሁ ይ ስትላቸው፣ ሰላም ይሉሃል። ማን ነው ስምሽ? ንገራችሁ በቃ። ለማንኛውም በአዲስ ቪዲዮ ደግሞ እንመጣለን በሌላ ጊዜ ተዘጋጅተን። እስከዛው ድረስ አበረታቱን እሺ። የእኛ ወዶች፣ እናመሰግናለን።